ይሄ ልብስ ማጠቢያ ኑሮን፣ አባቴ ኮንፈርት ማለት ነው። እንዲያ ነው ኑሮ የምትኖሩት። ኑሮ በዘዴ የሚባል አባባል አለ። እኔ ያንን ወሰድኩኝ ሸል ልብሶቼን ሰርግ ስላለብኝ ነገ። ተሰርግ መልስ ጠጠጠጠጠ ባረጋችኋለው። ስራ ቢመጣ ስራ ፍርላለው ማለት ነው እ በፈለጋችሁበት አይነት አለላችሁ። ኮንፎርት በዚህ አለ በዚህ ደግሞ የአበያ ማጠቢያ አለ። በዚህ ደግሞ የልብሳችሁ ማጠቢያ ከፈለጋችሁ ሀያ ስድስት ብር አለ። በፈለጋችሁትበት አይነት ወላ የለለ የለም። ይኸው እዚህ ጋ የአበያ ማጠቢያ አምስት ብር ከሰባ አምስት ነፍን አልካችሁ እናንተ ብቻ። ያው ኑሮ በዘዴ የሚባለው ኑሮ ልባችሁን ካሳመነባችሁ ምን ችግር የለውም ማለት ነው። ሀላ ኩላ አለም እኔ አሁን ቤት ይህ ነው። እስቲ ወደ ሰሙና ቦታ ልሂድ፣ ወደ ሰሙና ቦታ ትልቅ ወደ ፌሪ ቦታ ልሂድ። ፌሪ ስለሚፈለግ፣ ፌሪ ፌሪ ፌሪ ፌሪ። ይሄ ሀማም ላይ ተንጠለጥሉት ታቆታላችሁ። የማያውቀው የለም። ይሄን ሀማም ላይ ተንጠለጥላችሁት ወላሂ ሪሆው አይቀየርም ማለት ነው። ሪሆው በጣም ልንጠፍጠው አይገልጠውም ውዶች ተጠቀሙበት ማለት ነው። ፍው ሪሆው በጣም አማም ውስጥ ይም ታለጋችሁት፣ ሪሆው አይሄድም። አንፌሬ እንገዛለን። ቸሪ የሎሚ የሎሚ ቸሪ ነው የምንፈልገው ልጆች። እያሁን ደግሞ በሳሙናው እንትን መተናል። ይሄ የሳሙናው ቦታ ነው። አሁን መንገዳቸው አሁን ለምሳሌ ሳሙናዎች ላይ አሁን ይሄ ከሰሉ ሳሙና አምስት ብር ከሰባ አምስት ሳንቲም ነው አንድ አንዱ ማለት ነው። ይለያያል። በነገራቸው ሳሙና በጣም ይለያያል። አሁን ይሄ የሀገራችን ቢሀ ዘጠኝ ነው የሚመስለው መልኩ ነጭ ማለት ነው። አምስት ከሰባ አምስት ነው ደግሞ ደሞ አለ። የሀገራችን ይሄ መስሎ እሱን ግዢ ልከብ ያለኩኝ እየፈለኩ ነው። እስካሁን አላገኘትም። አንሸን የሚፈልገው ሰው አለ እሱ ማለት ነው እየፈለኩ ነው ገና አሁን አገኛ ደሰለ አበብልፈን ሳሙና ላገኘት ሀባቢ በጣም ነበር የምፈልጉት። ከተላችሁ ይሄ ይሄ ሳሙና በጣም አሪፍ ነው፣ ለልብስ ማጠቢያ ማለት ነው። ቆንጆ ነው። በነገራችን ላይ በጣም በጣም ቆንጆ ነው እና ውዶችዬ፣ ፌሪ በፈለጋችሁበት ፌሪ፣ በነገራችን ላይ እንደ ፍላጎታችሁ ነው። በጀሪካ አለ አስራ አንድ ብር ከምሳ ፌሪ ጋር አብሮ ማለት ነው። በቤት ማዘጋገር የተመለከተ ዝጋ። አሁን ሀን 11 ብር እስከንትሉ የፌሪ ዋለ ዝጋ ዝጋ። ጀሪካው ደግሞ የቱፋው ላይ አሪፍ ነው የቱፋው ማለት ነው። ይሄ ደግሞ ሶስቱ 21 ብር በጣም ቆንጆ ነው እምነግራችሁ በላይ አሪፍ አሪፍ ነው። ሁለት ሶስቱ አስራ ሁለት ብር ወላሂ ቆንጆ ነው እላችኋለሁ ውዶች። እዚህ እሺ የሆነ ፌሪ የሚፈልገው ፌሪ ነበር። ይሄ ደግሞ አስራ አንድ ብር 50 ታውቃላችሁ። ሱቅ አስራ አምስት ብር ነው ይሄ